ድርሰት ሂሩት ይርዳው፣ አዘጋጅ ማስረሻ ገብረ ማርያም፣ ፕሮዳክሽን ማኔጀር ዮናስ አለማያሁ። በራስ አቅም ክፍል ሁለት የመጨረሻው ክፍል። አለም አለም፣ ዛሬም ልትወጪ ነው? አዎ። ፈለከኝ? ምን አይነት ጥያቄ ነው ፈለከኝ? እንዴት ነው ማልፈልግሽ? እሺ ንገረኝ፣ ለምንድን ነው የፈለግከኝ? ጉድ ሳይሰማ አሉ ገና ከአሁኑ ስራውን እንኳን ሳት ጀምር ይፈለግከኝ ማለት አመጣሽ። ጎሽ ይቅርታ አድርግልኝ። የፈለግከውን ነገር ለምን በግልጽ አትናገርም? ዘላለም፣ ዛሬ ልብሶቼ እንድታጥቢልኝ ይፈልጋለሁ። የውሃና የመብራት ሄደሽ መክፈል አለብሽ፣ ጊዜው ሳያልፍ። ውሃና መብራት ቀናቸው ገና ነው ልብስም ቢሆን የታጠባ አለልህ። መጀመሪያ የታጠቡትን ልበስና ጨርስ። መልበስ የፈለግኩትን የምለብሰው እንዴ አንቺ ነሽ እኔ የምለብሰውን የምትመርጭልኝ? እንደዛ ከሆነ አሁን ጉዳይ አለኝ። ጉዳይን ጨርሽ ስመጣ ጥበልሃለሁ። የምን ጉዳይ ነው ያለሽ እያወክ ለምን ጠይቀኛለህ ዘሌ? የንግድ ፍቃዱን ላወጣ እየተሯሯጥኩ ነው። አደል ስራሽን የምትጀምሪው ንግድ ፍቃድ በማውጣት ነው? አሁና ህጋዊ ሆኜ ነው መስራት የምፈልገው። ይ ይ ግደለሽም ተረጋጊ ለሁሉም ነገር አትቸኩይ። በኋላ የጅብ ችኩል ቀንድ ይነክሳል እንደሚባለው እንዳቶኝ፣ ህጋዊ ሆኜ ስለሰራው ነው። እንደሱም መሆኑ ስሚ፣ መጀመሪያ የሰጡሽ ገንዘብ ሥራ እንደሚያሰራሽና በቂሽ እንደሆነ አረጋግጭ። የትኛውም አነስተኛ ብር ሥራ ለመሥራት በቂ ይመስልሻል? ደጋግሜ ነገር ያለውኩ እኔ አንድ ሳልል ሁለት ለማለት የምፈልግ ሰው አይደለሁም። ከሰማንያ አንድ ዜሮ ዜሮች ነው። አዎ ምን ነው? አይ አይ፣ ወዲህ ነው። በነገርች ላይ ያለምዬ፣ ሁለታችሁም በጣም ነው የምታስቁኝ። እኔና የህዳሴው ግድብን ነው ብቻ። ያደራ የአንቺም ሱቅ ስራውን ሳይጀምር ብዙ አመት እንዳይፈጅ። አየህ፣ ስለምታወራው ነገር እንኳን በቂ መረጃ የለም ማለት የህዳሴው ግድብ ስራ አልጀመረ ነው የሚመስልህ አይደል? ስለ ስለሱ አያገባኝም፣ እኔ አያገባኝም፣ አይመለከትኝም። ብቻ የእኔ ፍላጎት ዛሬ ልብሶቼ እንዲታጠቡ ነው። እሱን ማ ተስማማን? በምን እኔ አልተስማማው። ዛሬ ንግድ ፍቃዴን መጨረስ አለብኝ። ትናንት ከትናንት ወዲያ ስትመላለሽ ያልነበር እሱን። ልክ ነህ ግን መብራት አልነበረም። ለዛ ነው ያላለቀልኝ። እውነትም ግድቡ ስራ ጀምሮ አለ። ያለም ሞኝ ነሽ እንዴ? አይንሽ እንኳን እያየ ለምንድን ነው ሞኝ የምትሆኝው? ምኑን ነው አይን የሚያየው? ምንም ለውጥ እንደማይፈጠር ነው ይኸው። ድሮም መብራት ይሄድ ነበር፣ አሁንም ይሄዳል። አንቺ ግን ግድቡ ስራ ጀምሯል ትያለሽ። ወደፊት ግን ይሄ ችግር ይቀረፋል። ስማ፣ ይሄ ግድብ እኮ የእኔና የአንተን ችግር ብቻ እንዲፈታ አይደለም የተጀመረው። ዋና ዓላማው ሀገራችን ናት። ከዚያ በሂደትን እናንተ ጋር ይደርሳል። እኔ እንዲህ ያለ ዲስኩር አይመቸኝም አንቺን ብትሆኝ የማይጨበት ህልም እያለምሽ ራስሽን አታድክሚ። ይሄ ንግድ ፈቃድ ምናምን የምትዩን ነገር ተይና። ስራ መስራት አለብኝ ብለሻል አይደል? የምትሰሪውን ነገር ቶሎ ብለሽ ጀምሪ። ለፈቃዱ ትደርሽበታለሽ እንዴ? ቢያንስ መጀመሪያ ስራው እንደሚያዋጣሽ እርግጠኛ ሁኚ። እሱን እርግጠኛ ነኝ። ሁሉም እርግጠኛ ነኝ እያለ ጀምሮ ነው ጉድ የሚሆነው። ይኸው ነገ ከነገ ወዲያ ግብር የሚባል ነገር አለ። አለም፣ በደንብ አስቢበት። በኋላ እኔንም ይዘሽ ገደል እንዳትገቢ አታስብ። እሱን ሱቄ ልክፈትና የምናየው ይሆናል። አቶ ዘላለም፣ አቶ ዘላለም፣ ጭራሽ ጭራሽ! በመታወቂያ ስሜ አቶ ዘላለም አልሽኝ? ምን ላድርግ፣ እንደ ባል ከጎኔ ልትቆም አልቻልክም። አቶ እንደሚባሉት ከሆንክብኝ እኮ እንደ ሱ ነው። አዎ እንደ ሱ ነው። ጥሩ ጥሩ፣ እንግዲህ ያው ስታለግሽ አይሽ የለ የዛኔ እንወቃቀሳለን። ደናዋይ ደህናዋል አታስብ። ልብሱን ስመለስ አጥብልሃለሁ። ግዴታሽ ነው። ይግቡ። ጤና ይስጥልኝ። አቶ በቀለ? አዎ ነኝ። ግቢ ግቢ ግቢ። እሺ እሺ እሺ። ምን ልርዳሽ እመቤት? አለም፣ እባላለሁ አንድ ስራ ለመጀመር ፈልጌ ቀድሜ ንግድ ፍቃዴን ለመጨረስ ፈልጌ ነው። ሰሞኑን ትንሽ ተመላለስኩኝ። ለዛ ነው። በጣም ይቅርታ። ያው እንዳየሽው የሰሞኑ ዝናብ በኤሌክትሪክ መስመሮች ላይ ጉዳት አድርሶ ስለነበረ የመብራት መቆራረጡ እኛንም እያስተጓጎለን ነበር። ዛሬ ግን ችግሩ ተፈቷል። ያንቺንም ችግር እንፈታለን። በጣም አመሰግናለሁ አቶ በቀለ። ማን ነበር ያልሽን? ስምሽን? አለም አለም በቃሉ ደስ የሚል ስም ያለሽ። የንግድ ስያሜ ስም ግን ህዳሴ የጋርመንት ልብሶችን በጅምላና በችርቻሮ አከፋፋይ በሚል እንዲሆን እፈልጋለሁ። ይቻላል። በነገራችን ላይ ይሄ በጣም ጥሩ ስያሜ ነው። አዎ ተስፋን የሰነቀ ስያሜ ነው። የጋርመንት ውጤቶችን ማከፋፈሉ የሚያዋጣ ስራ ነው እንዴ? ማለት ብዙ እውቀት የለኝም። እኔ ውጤቱን መለካት የምፈልገው በሁለት መንገድ ነው። አንደኛው ለራሴ በሚያስገኝልኝ ጥቅም ሲሆን፣ ሁለተኛው ደግሞ ለሀገሬ በማበረክተው አስተዋጽኦ ነው። አልገባኝም። ይህ ሎት አቶ በቀለ፣ ሀገራችን ላይ ብዙ ቆንጆ ቆንጆ ልብሶችና ጫማዎችን የሚያመርቱ ድርጅቶች አሉ። እኛ ግን የራሳችንን የመናቅ አባዜ ስላለብን ትኩረት አላደረግንባቸውም። ከውጭ የመጡትን በውድ ገዝተን እንለብሳለን። ግን እኛስ፣ እኛ ለእኛ መቆም ካልቻለን እችን ሀገር እንዴት ነው የምናሳድጋት? እሱስ ላይ እውነት አለሽ። ለዛ ነው የጋርመንት እቃዎችን መሸጥ የምፈልገው፣ ደግሞ በጣም አትራፊ ነው። ቆይ አንድ ዘመዴ እንዲሁ እንደ አንቺ ስራ መስራት ትፈልጋለች፣ አገናኟችሁና ታማክረታለች። ደስ እያለኝ። በቃ አሁን ፍቃዱን ጨራርሼ ልስጥሽ፣ ዛሬ ያልቅልኛል። አቶ በቀለ በሚገባ እንግዲያውስ እርስዎ እስኪጨርሱልኝ ስልክ ልደዋውል፣ ከአሁኑ ስራዬ መጀመር እፈልጋለሁ። ያለሽ አመሰግናለሁ አንቺ አለሞች ጉደኛ ነሽ። እንዴት ብለሽ ነው ይህንን ቦታ ያገኘሽው? አሪፍ ቦታ ነው አይደል? በጣም እንደ እኔ እኮ እንዲህ አይነት ሱቅ ለማግኘት ከተማዋን አካል እያለሁ፣ ግን ማን እንዳገኘ ተመልከች እንግዲህ ድሌ ነው። ምን ታደርጊዋለሽ? በጣም ይገርማል። ለደላሎች ራሱ ብር ሳይቀር ሰጥቼ ነበር። በአቋራጭ የሚደረግ ጉዞ ሁሌም የምትፈልጊው ቦታ ያደርስሽ። ሜርዬ፣ እሱንማ በደንብ አየውት እኮ። ግን እንኳን ተሳካልሽ አለምዬ። አመሰግናለሁ። የእውነት በጣም ደስ ብሎኛል። እንዴ ደግሞ ብዙ እቃዎች እኮ እኔ የበጣሽው። ይህንን ሁሉ ግን ብሩ ችሎልሽ ነው? አይ አብዛኞቹ በዱቤ የመጡ ናቸው። አስቀድሜ ያሳውቂያቸው ስለነበር ሸጬ እንድከፍላቸው ተስማምቶ ነው የሰጡኝ። አንቺ እድለኛ ነሽ እናቴ፣ የሰው እድላለሽ። አይ ሜርዬ፣ እድል ብቻ አይደለም ጥረትም ትጋትም ይጠይቃል። እኔ ግን ትንሽ ቅር ያለኝ የጋርመንት እቃዎች መሆናቸው ነው እንጂ ሌላው ሌላው በጣም ነው ደስ የሚለው። በተለይ ደግሞ ራስሽን ልትቺ እንደሆነ ሳስብ በጣም ደስ ብሎኛል። የጋርመንት መሆኑ ለምን ደበረሽ? እንጃ ፈላጊ ያለው አይመስለኝም። እቃዎቹን ግን አይተሻቸዋል? ማለትቴ፣ ልብሶቹን እነሱንማ አይቻቸዋለሁ። ያው ማቴሪያላቸው አሪፍ ነው፣ ዋናው ነገር እሱ ነው። ህዝቡ እንዲለምድ ማድረግ የምንችለው ደግሞ እኛው ነን። እንግዲህ እንዲለምድልሽ ምኞቴ ነው። ወይ እስካሁን የስልክሽን ድምፅ አልሰማሁትም ነበር። ምን ነው ገና ስራ ሳትጀምሪ ብርሽ አሳዘነሽ እንዴ? ምን ማለት ነው? ወደ ሰማኒያ አንድ ዜሮ ዜሮ ብር መላኩን ተውሽው ወይ ብዬ ነው። ለምን እተዋለሁ? ብርሽ አሳዝኖሽ ነው? ሰርቶ ያገኙት ብር እኮ ያሳዝናል። እንደዚህ አይነት ሰው አድርገሽ ነው የምታስብኝ ሜሪ? የባሌ ገንዘብ የእኔ አይደለም? አረ አለምዬ እውነቴን እኮ ነው። ሰርቼ ያላመጣሁት ስለሆነ ይመስልሻል እንዴ ለመፈልገው ነገር የማወጣው አለም ተረጋጊ። እንዴ እንደዛ ማለት አይደለም። የፈለግኩት አልሽኝ እንጂ ሰርተሽ ገንዘብ ስታገኝ ይቆጭሻል አልሽኝ ይሄ ማለት ደግሞ እሺ በቃ ይቅርታ። እንደዚህ የሚያናድር ንግግር የተናገርኩ አልመሰለኝም። እንዴ አለም አንቺ፣ በቃ ይቅርታ አልኩሽ እኮ ለምን ታካብጃለሽ? አሁንም የማይሆን ነገር አትናገሪ። እኔ ሀገሬን የምወድ ሰው ነኝ። ለሀገሬ የምችለውን የማደርገው ስለምወዳት ነው። ገባሽ? እሺ የፈለግሽውን አድርጊ። እንደውም አሁን ስራ ስለጀመርሽ ከገቢሽ ላይ የሆነ ፐርሰንት ወስነሽ ላኪ። እንደማደርገው የምታውቂ ይመስለኝ ነበር። ግን ስለ እኔ ለካ ምንም ነገር አታውቂም። ስልክሽን ዩ እንጂ መልእክት እየገባልሽ ነው። ደግሞ ከሰማኒያ አንድ ዜሮ ዜሮ እንዳይመስልሽ። አንቺ በአማረ ሀገር መኖር እንጂ ሀገር እንዲያምርና እንዲሞላላት ማድረግ መቼ ትፈልጊያለሽ? ወይኔ ጉዴ! ምንሽ ማነው መልእክት የላከልሽ? ሮቤል ነው። ጉዴ ጉዴ! የምን ጉድ ነው? ከሮቢ ጋር ተጣልታችኋል እንዴ? ወይስ እንደለመድሽው ቤት ነኝም ብለሽ ዋስቸሽዋል? ወይኔ አለምዬ፣ ሮቢ ምን ሆኖ ይሆን? ቶሎ ካለሽበት ወደ ቤት ነይ እያለኝ እኮ ነው። እንዴ ናፍቀሹ ይሆናላ። እንዲህ ስላለሽ ነው እንደምደነግጩ። ግን እኮ እንደዚህ ብሎኝ አያውቅም እስከ ዛሬ። ናፍቀሹ ባታውቂው ነዋ። ወይኔ አምላክ ያደርሃን። ለምን እንደሆነ አላቅም አለምዬ እዚህ ቁጭ ብለሽ መፍራቱን ምን አመጣው? ተነሽ፣ ና ሂጂ። ለምን እንደሆነ እሱኑ ነው ጠይቅ፣ ወይ ደግሞ ደውይለት። ብሄድ ይሻለኛል? በይተነሽ ሂጂ፣ ሂጂ ብትሄጂ ነው የሚሻለው። እንደውም ግን እንደ ደረሽ ደውይልኝ፣ ይሻል ሜሪዬ። እሺ አለምዬ። ጎሽ ሜሪዬ፣ መጣሽልኝ። ምንድን ነው ሮቢ የሆንክው? ነገር አለ ምንድን ነው እስቲ፣ ተቀመጥና ንገረኝ። ምንድን ነው የተፈጠረው? ጉዶኛለሁ ሜሪ። ጉዶን ኩልሽ? ወይኔ ሮቤል፣ እንዴ ነው ከዚህ ጉድ ራሴን የማድነው ነው። ይሄ በጭቅ ልገለኝ ነው እንዴ? ፍላጎት ለምንድን ሊሆን ከሆኑ የማትናገረው ሜሪ፣ ደርሰውብኛል እና ማን? መርማሪዎቹ። የምን መርማሪዎች? ስለ ምንድን ነው የምታውረው ሮቤል? ራሴን የማድንበት ምንም መንገድ የለኝም። በቃ አብቅቶልኛል። ወይኔ ሩቤል እፍ ትናገር እንደሆነ ተናገር፣ ነብሴን አታስጨንቃት። በጣም ይቅርታ አድርግልኝ ሜሪ። ስለ እኔ ስራዎች አንቺ የማታውቂው ነገር አለ። ምንድን ነው እሱ? ባላቀው እኔ ሕክምና እቃዎች ብቻ አልነበረም ወደ ሀገር ውስጥ ማስገባው እና በቃ ሜሪ፣ አንዳንድ ህገወጥ ነገሮችን በኮንትሮባንድ አስገባ ነበር። ህገወጥ ማለት ሜሪ ይህን ልነግርሽ አልችልም። ሜሮን ግን አሁን ተደርሶብኛል። ንገረኝ፣ ምንድን ናቸው እቃዎቹ? አልችልም፣ አልችልም፣ አልችልም። ሮቢ ንገረኝ። በቃ መሳሪያዎች ናቸው። ምን ሮቢ ምን አልክ? በጣም ይቅርታ። የተሻለ ህይወት እንድንኖር ለማድረግ ብዬ ነበር። መሳሪያ ሰው የሚገዳደልበት መሳሪያ። ለምን ነገርኩሽ? እኮ በቃ ሜሪ ነገርኩሽ። ነጋችንን ጠንካራ መሰረት ላይ ለማቆም ፈልጌ ነው። ነገርኩሽ ሜሪ። ይህንን ማመን አልችልም። ይሄ እኮ ከባድ ወንጀል ነው። እኔ እዚህ ሀገር። እንዴት ነው እዚህ ነገር ውስጥ የገባኸው? የመጀመሪያው ሰራህ እኮ በቂያችን ነበር። አልነበረም? ሜሪ አልነበረም። እሱ የምንፈልገውን ገንዘብ እያመጣልኝ አልነበረም? እሱ ምንድን ነው የምናደርገው? አላውቅም ሜሪ አላውቅም። አንቺ ብልሃተኛ አይደለሽ? ከዚህ ጉድ አውጪኝ። ለአንቺና ለልጆቻችን ስል ነው እዚህ ችግር ውስጥ የገባሁት። እኔን ከዚህ ጉድ ማውጣት የአንቺ ድርሻ ነው ሜሪ። ከቤተሰቦቼ ጋር ከተራራኩ ቆይቻለሁ የሚሸሸግበት ቦታ ማግኘት አለብሽ። እሺ፣ ቆይ ለመርማሪዎቹ ለምን ገንዘብ አንሰጣቸው? ይህን ያላሰብኩት ይመስልሻል? እና እምቢ ብለውሃል? በጣም ሐቀኛ በሀገራቸው ጥቅም የማይደራደሩ ናቸው አሉ። ወይኔ ጉድ! ቆይ ማስረጃዎችን አግኝተውብሃል? አብረውኝ የሚሰሩትን ሰዎች እጅ ከፍንጅ ይዘዋቸዋል። ይህኔ ነገሩን እያጣሩ ነው የሚሆነው። ቆይ ቆይ፣ ሮቢ፣ እንዴት ነው ግን አንተ ያወቅኸው? ጉዳዩን የሚያውቅ አንድ አብሮኝ የሚሠራ ሰው ነው ደውሎ የነገረኝ። ልጆቹ ግን እስካሁን ስለ እኔ ያልተናገሩ። ታዲያ አሪፍ ነው። ምን አሪፍ ነው? ጫናው ሲበዛባቸው መናገራቸው ይቀራል። ምንድነው? ይኸውልሽ እነዚህን ወረቀቶች ማለቴ ማስረጃዎች የምትደብቅበት ቦታ መኖር አለበት። የት ነደብቀው የቤተሰቦቻችን ቤት ላይ ማፍተሻ ሊያደርጉ ይችላሉ። ታዲያ የት ይሁን? ወይኔ ጉዴ! ዛሬ ሮቢ፣ ቆይ ጓደኞቼ ጋር አድርገው እንዴ? ታምኛችኋለሽ? ሌላ ምን አማራጫ አለኝ? ወይ ደግሞ ሱቅ ልሰደው እንዴ ሜሮን? ከእኛ ጋር የሚገናኙ ቦታዎች ላይ ሁሉ ፍተሻ ያደርጋሉ እኮ ነው እያልኩሽ ያለሁት እኔ ለጊዜው እደበቃለሁ እናንተን ግን ያው ያስቸግሯችኋል እንዴ እኔም ብቻ እንዳያስሩኝ ሮቢ የሚያስሩኝ ይመስለሃል እኔ እኔ አላውቁም በቃ ለዛ ከሆኑ ማስረጃዎቹን ከቤት እንዲጠፉ የምፈልገው እሺ በቃ ቆይ አንዴ ቆይ ለአለምዬ ልደውለላትና እሷ ሱቅ እደብቀው ይሻላል ምን እናድርግ ታዲያ? ወይኔ ሮቢል ሄሎ፣ አለምዬ። ወይ ሜርዬ፣ ስልክሽን እየጠበቅኩ ነበርኩ። ሮቢ ደህና ነው? ደህና ነው። ከእሱ ቆጣሽ እንዴ አልወጣውም አለው በቃ መጣው፣ መጣው፣ ጠብቅኝ። የማውራሽ ነገር አለኝ። በሰላም ነው ሜሪዬ። መጣሁ አለምዬ፣ መጣሁ። እሺ ነይ፣ ጠብቅሻለሁ። እንዴ ሜሪ፣ አረባክሽ ማልቀሱን አቁሚ እና የሆን ሽውን ንገሪኝ። ጉድ አደረገኛ ለምዬ፣ ሮቢን ጉድ አደረገኝ። እኔ እኮ አልገባኝም፣ ምንድን ነው ያደረገሽ? ዋሽቶኝ ነበር እስከ ዛሬ በውሸት ላይ የተመሰረተ ትዳር ላይ ነበር የነበርኩት ምን ሜሪዬ ሮቢ ሌላ ትዳር ነበረው እንዴ ወይስ ቺ ታደረገብሽ ይሻለኝ ነበር ድንገት እንደ ቅድሙ ጠርቶ ሜሪ ከንቺ በፊት የወለድኳቸው ልጆች ነበሩኝ ወይ ደግሞ ስራ ስራ ስል በስህተት ከሌላ ሴት ጋር አደርኩ ቺ ታደረጉብሽ ቢለኝ ይሻለኝ ነበር። አረ ከዚህ ይጠብቅሽ። እንዲ ምንድን ነው የምታውሪው? ምንድን ነው የምትመኘው? ሜሪ፣ አሁን ካደረገ አሁን ከበደለኝ በላይ ሊበድለኝ አይችልም። እሺ፣ ምንድን ነው የተፈጠረው? ንገሪኝ አለምዬ። ሮቤል ወንጀለኛ ነው። ምን ማለት እንዴት? የእሱ ስራ በአብዛኛው ለሕክምና የሚውሉ እቃዎችን ወደ ሀገር ማስገባት ነበር። አዎ ግን እሱ በድብቅ የጦር መሳሪያዎችንም ያስገባ ነበር። ምን ምን እያልሽ ነው ሜሪ? እንዲህ አለምዬ እባክሽን ይህን ነገርሽን አስቆሚልኝ፣ መስማት አልፈልግም። እሺ እሺ እሺ፣ ሳይለንት አደርገዋሉ። እሺ ይህን ጉድ እስከ ዛሬ ሳይነግረኝ ኖሩ። አሁን ሲደርሱበት ከዚህ ጉድ አውጭኝ ይለኛል። እንዴት ብዬ ነው ማውጣው? ሮቤል እንዴት እንደዚህ ያደርጋል? በአንድ በኩል የሰው ሕይወት የሚድንበት፣ በሌላ በኩል የሰው ሕይወት የሚጠፋበት መሳሪያ እንዴት አንድ ላይ ወደ ሀገር ያስገባል? ኑሯችንን የተሻለ ለማድረግ ነው ይለኛል። የእናንተን ነገ የተሻለ የምታደርጉት ሀገርና ሕዝብን ችግር ውስጥ እየከተታችሁ ነው። አለም እኔ እዚህ ውስጥ የለሁበትም። እኔ ተባባሪው እንደሆንኩ አስመስለሽ አትናገሪ። አንቺም ለሀገርሽ ግድ የለሽ ነሽ። ምናልባት ጠንካራ አቋም ቢኖርሽ ኖሮ እሱም እንደዚህ ያለ ነገር ውስጥ አይገባም ነበር። እየወቀሺኝ ነው? አዎ እወቅስሻለሁ። የእኛን ያህል እንኳን ለሀገርሽ አስተዋጽኦ ለማድረግ ፈቃደኛ አልነበርሽም። እጭ፣ ስለ ህዳሴው ግድብ እያወራሽ ባልሆነ። አየሽ፣ አንቺም ብትሆኚ ከሮቤል ብዙ አትሻይም። ኡፍ፣ አሁንስ አበዛሽው። ጓደኛዬ ብዬ ነው ጉዴን አንቺ ጋር የተነፈስኩት እንጂ እንድትሰድብኝ አልነበረም። ትረጅኛለሽ ብዬ ነው አንቺ ጋር ስሮጥ የመጣሁት። ግዴለም፣ ፍላጎቱ ከሌለሽ መሄድ ይችላለሁ። ሜሪ ቁጭ በይ። አልቀመጥም። መሸሻ ትወኝኛለሽ ብዬ ነው የመጣሁት። አንቺ ግን ይኸውልሽ፣ ጓደኛሽ ስለሆንኩ ብቻ ነገሮችሽን ዝም ብዬ እንድቀበል አትጠብቂ። እርስ በእርሳችን ልንተራረም ይገባል እና ዛሬ እኔ ከባድ ችግር ውስጥ በወደኩበት ሰዓት ነው እኔ እናንቺ የምንተራረመው? እሺ፣ ቁጭ በይና ምን እንዳግዝሽ እንደምትፈልጊ እንነጋገር። የመጀመሪያውን ትችዋለሁ። ምክንያቱም ሆቴል መደበቅ ይችላል ሮቤል ነው። ያው መቼም በቁጥጥር ስር ሊያውሉት እንደሚፈልጉ ግልጽ ነው። እሺ፣ ሁለተኛውና እኔ ላደርግልሽ የምችለው ነገር ምንድን ነው? አንምዬ እነዚህን ማስረጃዎች ትደብቂልኛለሽ ምን ሌላ አማራጭ የለኝም በጓደኝነታችን በአብሮ አደግነታችን ይዤሻለሁ እምቢ እንዳትኛ እነዚህ ወረቀቶች ካልተገኙበት ሮቢ ምንም አይሆንም ይሁልሽ እሱን ወንጀለኛ ለማለት የግድ እነዚህ ማስረጃዎች ያስፈልጓቸዋል እንዴ ሜሪ እኔ እንዴት በዚህ ልተባበርሽ እችላለሁ? ትተባበርኛለሽ፣ ይሄ የጓደኝነታችን ግዴታ። አይ አይ ሜሪ ኖ ኖ ኖ ኖ ኖ። ይኸውልሽ ዓለምዬ እቤት ባትወስጃቸው ጥሩ ነው። እኔ ዘላለምን ማመን አልችልም። እዚህ ሱቅ ደብቂያቸው። ሜሪ እኔ ለኝም መሄድ አለብኝ። ለጊዜውም ቢሆን ረውቤል መደበቅ አለበት። ግን እኮ እውነትና ውሃ። ዓለምዬ በጣም አመሰግናለሁ። ይኸውልሽ ወደ እኔም ሆነ ወደ ሮቤል ስልክ በፍጹም እንዳትደውይ፣ እኔም ወዳንቺ አልደውልም። እንደውም ስልክሽን ድሌት አደርገዋለሁ። ቻው። እንዴ! እንዴ! ቆይ ሜሪ! መቼ ተስማማው አንቺ? ሜሪ! ወይኔ ጉዴ ምንድን ነው አለ? ምን ሆነሽ ነው? አሁኑኑ መገናኘት አለብን ያልሽ? ደህና አይደለሽም? ነኝም አይደለሁም። እንዴት ማለት? ደህና ነኝ ማለቴ የምፈልገውን ስራ የጀመርኩበት ቀን ላይ በመሆኔ ነው። ውይ ዘሌን፣ ጠዋት ታክሲ ውስጥ አግኝቼው እኮ ነገረኝ። እሱም ደስ ያለው ይመስለኛል። መቻየውና ነው የሚደሰተው። ስሚ ቅድስቴ፣ ስልክሽ ብር ካለው ለነገ የጋራችን ቤታችን እናዋጣ። ደስ ይለኛል። እሺ ደህና ያልንሽበት ነገርስ ምንድን ነው? ደህና ያልንኩት በሜሪና በሮቤል ጉዳይ ነው። ምን ነው ተጣሉ እንዴ? ቅድስቴ ይሄ ትልቅ ሚስጥር ነው። አንቺ ሁላ መስማት አልነበረብሽም፣ ግን የትኛውም ጓደኝነት ከሀገር መብለጥ ስለሌለበት ነው አንቺን ለማማከር የቀጠርኩሽ። ምንድን ነው አለምዬ አስፈራሽኝ። ሮቤል ሕገወጥ ስራ ነበር የሚሰራው ማለቴ ህዝብንና ሀገርን ችግር ላይ የሚጥል ስራ። ምን አይገርምሽም? እና ሜሮንም አለችበት። በርግጥ እሱ አይለችበትም፣ ግን አሁን እሱን ማዳን ትፈልጋለች። ሮቤል የሚሰራው ወንጀል ላይ ተደርሶበታል፣ እና እኔ እንዳግዛት ጠይቃኛለች። አለም፣ እያታደርጊውም? ግራ ገብቶኛል። እኔን ጓደኛ ብላ አምናኝ ነው ሁሉንም ሚስጥሯን ነግራኝ ሄደችው። የፈለገ ነገር ይሁን መጀመሪያ ላይ ተናግረሸዋል የትኛውም ጓደኝነት ከሀገርና ከህዝብ በላይ ሊሆን አይገባም። እሱማ እሱማን የሚማምንበት ጉዳይ ነው። ግን ደግሞ ግን ግን አትበያለም። እኛ ከጎደለው ኪሳችን እያነሳን ገንዘባችንን ለህዳሴ ግድባችን የምንልከው ለምንድን ነው? ሀገራችንን አድጋና ተለውጣ ለማየት አይደለም? እሱማ ነበር ታዲያ፣ እንደነ ሮቤል አይነት ስግብግቦች እያሉ እንዴት ነው ህልማችንን እውን የምናደርገው? እኔ እኮ የጨነቀኝ የሜሪ ነገር ነው። እሷን ብትሆን ልታስጨንቀን አይገባም። ከሀገሯ ጥቅም ይልቅ የልጆቿን ጥቅም የምታስቀድም ሰው ናት። ረሳሹ? እንዴት እረሳዋለሁ? ይኸው ልሽ አለምዬ፣ ይህንን የምናደርገው ሜሮንን ጠልተናት ሳይሆን ሀገራችንን ስለምንወዳት ነው። ሀገራችን ጠላቶቿን የሚታገልላት ለእድገቷ የሚሰራላት ዜጋ ነው አሁን የሚያስፈልጋት። በይ በይ በይ፣ አሁን ጊዜ አታባክኝ። እያንዳንዷ የምናባክናት ጊዜ ለወንጀለኞች የተሻለ የማምለጫ እድል እንደምትሰጥ አዘንጊ አለሱማ ምንም አንገራገር አያስፈልግም ተነሽ እንውጣ አባት አንደ ሂሳብ ትሰራለን እባክህ ፍጠን ሄሎ ሜሪ ወያለምዬ እንዴ አትደውይ ብዬሽ አልነበር እንዴ በቅድስቴም ስልክ ቢሆን መደወል አልነበረብሽም። እሷንም ቢሆን አላምናትም። የት ነሽ? ወጣችሁ እንዴ? አልወጣንም፣ እቤት ነን። አንድ ሮቢ አብሮት የሚሰራ ጓደኛው እሱ ጋር ያሉትን ማስረጃዎች ሊሰጠው እየመጣ ስለሆነ እየጠበቅ ነው ነው ምን ነው። ሜሪ፣ በጣም ይቅርታ። ሮቢንም ይቅርታ አድርግልኝ በይልኝ። ምን አለም እንድታድግ እየጣርኩላት ያለችውን ሀገሬን መክዳት አልችልም ሜሪ። አለን አሳልፈሽ ሰጠሽን። ይቅርታ አድርጉልኝ። ፖሊሶቹ እስካሁን ቤታችሁ ይደርሳሉ። በጣም ይቅርታ። ምንም አረጋልች ምንም የሚያስለቅስሽ ነገር የለም አለ። ይህ ደሃ ሕዝብ ነገን ተስፋ አድርጎ የህዳሴውን ግድብ ለመገንባት እንዴት እንደተረባረበ እስኪ አስቢ። እንደ ሮቤል አይነቱ ደግሞ የራሱን ካዝና ለማደለ ከድሀዋ ሀገር እየሰረቀ ይኖራል ሜሮን እኮ ናት የምታሳዝን ለምን ታሳዝንሻለች እኛ ከሌለን ላይ ስንሰጥ እሷ ከተረፋት ላይ ሰጥታለች እሱማ ታየሽ የእኛ ጓደኝነት እሷን መቀየር አልቻለም ነበር አሁንም የእሷ ጓደኝነት እኛን መቀየር የለበትም። እንደ አለ ይሄ ዘሌ አይደል እንዴ ሱቅሽን ያውቀዋል ደውሎ ጠይቆኝ ነበር ሰላም ሰላም ሰላም ሰላም ለዚህ ቤት ነው ለዚህ ሱቅ ነው የሚባለው እንዴት ናችሁ ዘሌ እንዴት ነህ ዋው ዋው ዋው እንዴ አለም ትልቅ ሱቅ አይደል እንደ ከፈት ሱቅ አላመንከኝም ነበር አይደል አለምዬ ሙች ይሄ ነገር በፍጹም ይሳካልሻል ብዬ አላሰብኩ ነበር ግን አሳካሁት አየህ? በጣም ይገርማል ዘሌ፣ ሁሌም ቁርጠኝነት እስካለ ድረስ የማይሳካ ነገር የለም። አዎም በጣም ነው የሚያስገርመው። በዚህ ደረጃ ግን የእውነት ፍጹም አልጠበኩም። አየህ፣ እኔ እንዲህ ነኝ። እንግዲህ ያቺ በየሳምንቱ የምታዋጧት መቶ ብርናት ይሄን ሁሉ ለውጥና ይሄን ሁሉ እቃ ያመጣችሁ የእኛ መቶ ብር ላይ የተሻለ አቅም ያላቸው ጓደኞቻችን ገንዘብ ተጨምሮበት ነው ሱቅ የተከፈተው። ነገ ደግሞ እኔ ለሌሎች ትልቅ አቅም መሆን እችላለሁ። በጣም አስገርሞኛል። የህዳሴው ግድባችንም እንደዚሁ ነው። የእኛ ትንንሽ ብሮችና የባለ ሀብቱ እገዛ ተደምሮበት ግድባችንን ይሰራልናል። ከዛ ደግሞ ከግድቡ ስራዎች የሚገኘው ገንዘብ ለሌሎች የልማት ስራዎች ለመስራት አቅም ይሆናል። ታዲያ በራስ አቅም ማለት ይህ አይደለም? ሰማንያ አንድ ዜሮ ዜሮ ነው። አዎ በሉ በሉ በሉ እኔም እንግዲህ ለሱ ብር መላካል ልጀምራ፣ አስጀምሩኝ እንጂ። ከዚህ በኋላ መቼም ለመጠጥ የማውለው ገንዘብ ላይኖረኝ ይችላል። እንዲኖረኝም አልፈልግም። ደግሞ ምን አሁና። እውነታችሁን ነው። የትኛውም ትንንሽ ብር ሲጠራቀም ትልቅ መሆኑ አይቀርም። የእኔ ብቻ ሳይሆን የመላው ሕዝብ ድጋፍ ደግሞ ሲጨመርበት ልክ እንደ አለምዬ ስራ ግድቡ ተጠናቆ ሙሉ ለሙሉ ወደ ስራ ይገባል ማለት ነው። በትክክል ዘሌ አንተ ከአለም ካልተማርክ ከማን ልትማር ትችላለህ? እሱን እኮ ነው ምላችሁ። አለምዬ ይቅርታ እንግዲህ እስካሁን ስላልተረዳሁሽ፣ ከዚህ በኋላ ግን ከጎንሽ ነኝ። ከእኔም በላይ ከሀገሬ ጎን እንድትቆም ነው የምፈልገው። በቃ ጀመርኩ እኮ ጀመርኩ እ አሁን ምን እንደው ያለኝን ብር መላክ ፈልጋለሁ። እንዴት ነው የሚደረገው? ሪሲንት ሪሲፒየንት ስለሚለው 8100 ማስገባት አይደለ? ይኸው ይኸው፣ ጀምሬያለሁ ከዚህ በኋላ ድጋፌን ግድቡ እስኪጠናቀቅ ድረስ በፍጹም አላቋርጥም። ይሄ ነው የኔ ባል። እንግዲህ እን አለም ይኸው

በራስ አቅም፤ ድርሰት ሂሩት ይርዳው፣ አዘጋጅ ማስረሻ ገብረ ማርያም፣ ፕሮዳክሽን ማኔጀር ዮናስ አለማያሁ።